ሰዎቹ ሰት ትሰማሻለህ። አንዳንዴ ነገሮችን ከማድረግ ይልቅ ማሰብ ይደክመኛል። ሰውምን እያደረክ ነው የምትለኝ ታዲያ ምንድን ነው ሰውዬ? ከርብቃ ላይ እጅን አንሳ፣ ለምስ ሲባል እዩ በቃ፣ እጅን ከርብቃ ላይ አንሳና ከዚህ ቤት ለቀውጣ መናገር የምፈልጊው ነገር አለ። ከአቤል ጋር እንግዲህ ብዙ ጊዜ ቆይታችኋል አይደለም? ስለዚህ ባህሪውንም የሆነም ያው አውቀሸዋለሁ ብሸዋሉ ብዬ አስባለሁ። ማሚ ንገሪኝ እንጂ እየተጨነቅኩ ነው። ይኸውልሽ፣ የእኔ ልጅን መሰለሽ፣ አቤል ስለ ቤተሰባችን ብዙ ያልነገረሽ ጉዳዮች አሉ። ምንድነው? የደበቀኝ ነገር አለ እንዴ? እሱ እንታዩ ግን አሁን የምልሽን ነገር ስሚ፣ እሺ? ይኸውልሽ፣ የቤቱን ስም በአንቺ ሰው አዙሪዋለሁ። ምን? እንዴ ማሚ፣ ቆይ ምን እያልሽ ነው? ማሚ ማሚ፣ ቆይ እንዴት እንደዛ ታደርጊያለሽ? ይህን ጉዳይ በደብ አስቤበት ያደረኩት ጉዳይ። ለምን ማሚ? እኔ እኮ የሁሉ ነገር አይገባኝም? እሺ፣ ምንድን ነው ማሚ? የቤት ስም የተዛወረበት ወረቀት ነው። ለአቤል እኔ እስከምነግረው ድረስ ምንም ነገር እንዳይ የአቬልና ተርብቃን ከመውደዳቸው የተነሳ ልጅ እንድትወልድላቸው ከፍተኛ የሆነ ጉጉት እንዳላቸው ከዚህ በፊት ተመልክተናቸው ነበረ። ዛሬ ላይ ደግሞ የቤታቸውን ስም በርብቃ እስከ ማዞር ደረጃ ደርሰዋል። ማሚ ይህንን ነገር ማድረግሽ ከመጠን በላይ ከብዶኛል፣ ለእኔ ይህ አይገባኝም በማለት ርብቃ ማሚን ጠይቃቸዋለች። ይህንን ያደረኩት አውጥቼና ውርጄ ሁሉንም አስቤበት ነው፣ ግዴለሽም ልጄ ታውን ሰጥተዋት በጥንቃቄ እንድታስቀምጥም ርብቃን አስጠንቅቀዋታል። እዩል ማም ምን አደረገ በሚልም አሁንም ና ሰለይ ነውና ቱን በስምሽ አዞር ችልሽ ወይ በማለት ርብቃን ጠይቋታል። ርብቃም አው ግን ለማንም እንዳትናገሬ በማለት በሚስጥራዊነት መረጃውን ማስቀመጥ እንዳለብኝም ተነግሮኛል በማለት ለዩል ነግረዋለች። በርግጥ የዩል ማንነትን አቤልም የሆን ርብቃ አልተረዱትም። ሆኖም ይህንን ሚስጥራዊ መረጃ በርብቃ መሆኑን ካወቀ ደግሞ ምን ያህል አደጋ ሊፈጥርባቸው ይችል ይሆን ሰላም ጤና ይስጥልኝ ወደ ቻናል ለቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ርብቃ ክፍል አስራ ሁለትን እንመለከታለን በባለፈው ክፍል ርብቃ መድሃኒቱን ውሰጂ ብሎ አቤል እያስገድዳት ነበር። ማለትም አቤል ሰክሮ አስገድዶ መድፈር ካደረሰባት በኋላ እንዳታረግዝበት መድኃኒት መውሰድ እንዳለባትም ደጋግሞ አስጠንቅቋታል። ርብቃ ከመድኃኒቱ ጋር ትግል ላይ ነበረች። ማለትም ልውሰደው ወይስ አልውሰደው? በእርግጥ ርብቃም ልጅ ወልዶ መሳም የእሷም ከፍተኛ የሆነ ጉጉት ያደረባት ቢሆንም በአቤል በኩል ግን እንድታረግዥ አልፈልግም በማለት ነው እንግዲህ መድኃኒቱን ገዝቶላት የመጣው እናት ግን ምን አለ በዚህ ሁሉ ሳቅና ጨዋታ ልጅ ተጨምሮበት ቤቱን ደቦል ደቦል ቢልበት በማለትም ልጅ ልጅ ለማየት ከፍተኛ የሆነ ጉጉት አድሮባቸዋል። ታዲያ ይህንን ተከትሎ እዩኤል ባቤልና ባንች መካከል ምንድነው የተፈጠረው በማለት ጠይቋታል። ቤል ሰክሮ አስገድዶ እንደረፈራትና እንዳታረግዝበት ደግሞ መድኃኒት እንድትወስድ እያስገደዳት እንደነበረም ነግረዋለች። ነገር ግን መድኃኒቱን ሳትወስደው መቅረቷንም አስታውሳ ገልጻልታለች። እንኳንም አልወሰድሽው። እንግዲህ ከጎንሽ አለሁ፣ ለሚከፋሽ ለሚደብርሽ ነገር ሁሉ እኔን አማክሪኝ በማለት እዩኤል በማስመሰል ተጠግቶ የሚያባብላት ገብቷል። ርብቃ እዩኤል ከልቡ ስለመሰላትም በጣም አመሰግናለሁ በማለት እዩኤል እየነገራት ያለውን ነገር ከልብ አጢነዋለች። በዚህ መካከል አቤል ይከሰታል። አቤልም ከርብቃ እራቅ በማለት የቅናት ስሜት ተሰምቶት ስለነበረ በጣም ይቆጠዋል። ምን እያልክ ነው? የቅናት ነው ወይስ ምንድነው? እንግዲህ ርብቃ እኮ ምራቴ ናት፣ እንክብካቤ ሰጣት ግድ ይለኛል በማለትም ለአቤል የተቆረቆረ መስሎም ርብቃን እያቀረባት እንደሆነ ይገልጽለታል። በእርግጥ አቤል እዩኤል እየቀረባት ሲመጣ ከቅናት ተነሳስቶ የኔ ፍቅር፣ እወድሻለሁ አንድ አንዳንዴ ሚስቴ ሚስቴ እስከምትኝ ደረጃ ድረስ ስሜቱ ይሰማኛል። ከዚህ በኋላ እኮ ሚስቴ ነሽ በማለትም ሊያቀርባት ፈልጓል። ይህንን ስትሰማ ርብቃ በጣም ደስ ይላታል። ሚስቴን ያልገው እስኪ ድገማ አለች። ቃሉን ቃልን ሲጠራላት ከምንም በላይ ተደሰተች። አቤል ግን እኔ እንጃ የሚሰማኝ ስሜት እንደዛ ነው፣ ለማንኛውም ግን ምንም እንድትሆኝ አልፈልግም እያለ እንክብካቤ ሰጣትና ተመልሶ ደግሞ ሰራተኝነቷን ሊያስታውሳት ይፈልጋል። ርቺ አሁንም ርብቃን ጥየቃ ወደ ቤታቸው እንደመጣች ናት የቤታቸው ሰራተኛ ሁና እየተቀጠረችው በጣም በሚያስገርም ሁኔታ የምግብ አበላሏም ሆነ ስነ ስርዓቷ እጅግ በጣም አስገርሟታል። ቆማ ካጠገቧ ሁና እየተመለከተቻት ነበረ። ምን ነው እርቦሽ ከሆነ ላጉርስሽ እንዴ በማለትም ተካክላ ልታጎርሳትም ሞከረች። እርች ግን እሷ ያስተካከለችውን ምግብ አይደለም አንድ ጊዜ ሶስት አራቴ ልትጨርሰው አልቻለችም። ብቻ በዚች ልጅ አመጋገብም ሆነ ስነ ስርዓቷ በጣም አስገርሟት ምን እየተካሄደ ነው በሚል ስሜትም ተገርማ ስትመለከታት ነበረ። አቤል አሁንም አንዳንዴ ሲመጣባት ሰራተኝነቷን የሚያስታውሳትን ርብቃ፣ ለምን እስካሁን ትተኛለሽ? በጠዋት ተነሽና እንደተለመደው ቤቱን አስተካከይ፣ አጽጅ፣ ወዘተረፈ ብቻ ስቃዋን እያሳያት ነው ርብቃ አሁን እኮ ሰራተኛ ተቀጥሯል፣ ለምንድን የምሰራ አለችው። እንዴት መስራት አለብሽ፣ እንደበፊቱ እንደበፊቱ ያው በሰራተኝነት መቀጠል አለብሽ፣ በማለትም ርብቃን እንድትነሳና ቤቱን እንድታጸዳም ያዛታል። ርብቃም ተነስታ ቤት እያጸዳዳች ሳለ ሰራተኛዋ ቤት ልታስባርሪኝ ትፈልጋለሽ እንዴ? ምን ነው በእንጀራ የመጣሽ? ቫክሽን ቁጭቤና ቤቱን ላጽዳበት፣ በማለትም መጥረጊያውን በመቀማት ቤቱን እያጸዳች ነበረ። እናት ርብቃን ወዷታል። በጣም አድርገው ያከብሯታል። ርብቃዬ ዛሬ አንድ ነገር ላጫውትሽ ፈልጋለሁ በማለት ያሰቡትን እቅዱን አንድ ባንድ ያስረዷት ገብተዋል። ማለትም ቤቱን አውጥቼው አውርቼው እንግዲህ ይሆናል ያልኩትን ውሳኔ ወስኛለሁ በማለትም በስሟ እንዳዞሩላትና ይህንን ካርታ ደግሞ በጥንቃቄ ማስቀመጥ እንዳለባትም ይነገራታል። ርብቃ በጣም ደነገጠች። ለኔ ኮ ይህ አይገባኝም ማለች። አይ ሁሉንም አይቼዋለሁኝ እንግዲህ በአንቺ ስም ከማድረግ ውጭ ምንም አማራጭ የለኝ በማለትም ይህንን ካርታ አውጥቶ ያሳያታል። በመጀመሪያ እዩኤል አብሯቸው ስለነበረ ከቤት እንዲወጣም ያዙታል። ማለትም እኔና ርብቃ የምንጫዋወተው ነገር ስላለ አንተ ወደ ውጭ ወጣ በል በማለትም ኤልን ያስጠነቅቁታል። እዩኤልም ተነስቶ ይሄዳል። ይህኔ ትኩረቱን ያደረገውና አሁንም የሱ እቅድ ያንን ካርታ ዘርፎ የራሱን ህይወት ማስተካከል ስለነበረ እውነትም ካርታውን እያስተላለፉላት ይሆናል የሚል ጥርጣሬ ውስጥ ገብቶ ስለነበረ ነው። እንግዲህ ቤቱ ስም ባንቺ አዘዋውረዋለሁ ተብሎ ካርታውን ከተረካከበች በኋላ ተመልሶ መጥቶ ቤቱን ባንቺ ስም አዞሩልሽ እንዴ በማለት ርብቃን ጠይቋታል። ርብቃም የዩኤልን አስመሳይነት ስላልተረዳች አዎ፣ ግን ለአቤል እንዳትናገሪ ሚስጥራዊ ነው ብለው ነው የነገሩኝ በማለትም እንግዲህ ሳትደብቅ ሁሉንም ነግረዋለች። ድሮም ጠርጥሬ ነበረ፣ ምን ያህል ይወዱሻል እያለም ርብቃን በጣም ጥብቅ ወዳጁ ለማድረግም እየሞከረ ነው። የዩኤል እቅድ ዋነኛ አላማው ርብቃን ወዳጅ በማድረግ ይህንን ካርታ መዝረፍ ነው። ሆኖም ርብቃ የዩኤልና አስመሳይነት ስላላወቀች እያንዳንዱ መረጃዎች አሳልፋ እየነገረችው ነው። የርብቃ ወንድም ለሪች በመደወል እንግዲህ ከዚህ በፊት ርብቃ ጉዳት እንደደረሰባት እና ከዛ ቤት መውጣት እንዳልቻለች ደውላ ሪች ነግረው ነበረ። ዛሬ ላይ ደህንነቷን መጥቶ መጠየቅ እንዳለበትም ለሪች ደውሎ ይነግራታል። እሷም አይ አስቸጋሪ ነው፣ ባትመጣ ይሻላል። ወንድሟ ግን ርብቃን ካላየዋት በፍጹም አልተቻለኝም በጣም ናፍቃኛለች፣ በማለትም ርብቃን ማየት እንዳለበትም ይገልጽላትና ከዛም ወደ ቤታቸው ይከሰታል። በእርግጥ አቤል አልነበረም። እናም ተጫውቶ እህቴ የተሰቃየሽ አይደለ እዛ ቤት በምን መንገድ እንደቆየችም እየጠየቃት ነበረ። አንተ እንዳሰብከው አይደለም ሁሉም ነገር ቀላል ነው፣ ቀስ ብዬ ነገሮች ይስተካከላሉ፣ በማለትም ርብቃን ሁኔታ አይቶም ወደ መጣበት ተመልሷል። ርችም በጣም ደስ ብሎኛል፣ ምክንያቱም አቤል ሳይመጣ ወንድምሽ መውጣት መቻሉ እያለች እያለችም እየገለጸችላት ነበረ። የርብቃ ወንድምና አቤል ቢገጣጠሙ ችግር እንደሚፈጠር ታውቃለች ና በመጨረሻም አቤል ውሎ ሲገባ በር ላይ ያገኘውን እዩኤል ምን አግኝተ ነው በጣም ደስ ብሎሃል? በማለትም ጠይቆት ነበረ። አዎ በጣም ከርብቃ ጋር ስለ ቆየሁ እንግዲህ ራሴን ማፍታታትና ማዝናናት ከፈለኩኝ ርብቃን አቅፎ መቆየት ነው በማለትም አቤልን አስቀንቶታል። አቤልን ብታርፍ ይሻላል እያለም አስጠንቅቆታል። ሆኖም የሆነ ነገር ሳይጀማምርህ አይቀርም በማለት በመካከላቸው የተፈጠረውን ፍቅርም ሊያስታውሰው ሞክሯል። እስከ መጨረሻ መደናደር ወደ መኝታ ክፍሌ መሄድ ይኖርብኛል በማለትም ተሰናብቶት በሚገባ ሰዓት ርብቃ በአደራ የተሰጠችውን የቤታቸውን ካርታ ከትራሷ አስቀምጠው ስለነበረ አቤል አግኝቶታል። አቤልም ይህንን ዶክሜንት በደንብ ተመልክቶታል። ማለትም የቤታቸው ካርታ በርብቃ ስም እንደተዛወረ ታዲያ ማሚ በሚስጢራዊነት መረጃውን እንድትይዝና ይህንን የቤታቸውን ካርታ ማንም እንዳያየው አስጠንቅቀዋት ሳለ፣ ርብቃ ግን ከመኝታ ክፍል ትራስ ላይ በቀላሉ ማስቀመጧ አቤል ሊያገኘው ችሏል። አቤልስ እንዴት በሰራተኛ ስም ልታዛውሪ ቻልሽ በሚል ቀጣዩ ፍጥጫ እንግዲህ አጓጊ ነው የሚሆነው። በእርግጥ ማሚ ርብቃን ወደዋታል። እንግዲህ ቤት እስከ ማውረስ ደረጃ እየደረሱ የእናትነት ፍቅር ያሳዩት መልካምነት ነበረ። ለማንኛውም በቀጣይ ክፍል ምን አዲስ ክስተት አለ ተከታትዬ ማቀርብላችሁ ይሆናል። ርብቃ ክፍል 12 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ ለቻናሌ አዲስ ሲሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።